ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኛለሁ። ሁላችሁ እንግዲህ ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጋችሁ ደግሞ ለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ቤተሰብ ዛሬም በአንድ ጉዳይ ለማውራት መጥቻለሁ ማለት ነው። ቲክቶክ ላይ ሰሞኑን እያየው ያለሁት ነገር በጣም ስላስጠላኝ ና እኔም አንዳንዴ የዩቱብ ቪዲዮ በምለቅ ሰዓት የሚያጋጥመኝ ነገር ነው እና አንዳንድ ሰዎች አንድ አለች ራሄል አይቲንክ ራሄል ምናምን የምትባሉ ግሩፖች አለም አለም የአሌክስ ጊፍተር ለምንድን ነው እምትሰድቧት? ለምንድን ነው እምትሰድቧት ቤተሰብ እንዴ? እኔ በጣም በቃ ምን አይነት ምን አይነት ፍጡር ናችሁ ግን? የእውነት እኔ ለእናንተ በቃ ቃል የለኝም። ምን ብዬ መናገር እንዳለብኝ ሁላ አላቅም። ቤተሰብ አሌክስ፣ አለም የአሌክስ ጊፍተር ፎቶዋን እየዘቀዘቁ አለም ማለት ዴዚ በጣም ብዙ መስዋዕት የከፈለች ሴት ናት፣ ቢገባችሁ ማለት ነው። አሌክስ እና ዴዚ ለመገናኘታቸው እንኳን ብዙ ብዙ አስተዋጽኦ ያደረገች ሴት ናት፣ ከጀርባ ማለት ነው። እናንተ የምታዩት የጊፍቱን አንብሳሁን፣ ከዛ ጀርባ በጣም በብዙ ነገር ሰፖርት የምታደርጋቸው ናት። ኦኬ እሷን የመናገር ሞራልም ሆነ አቅም የላችሁ። እሷን እየዘቀዘቃችሁ በየቤቱ ከፍት ጭራሽ አፍቅራው ነው እያላችሁ እጅግ በጣም ታሳፍራላችሁ እንዴ! አለም ማለት ትልቅ የተከበረች ሴት ናት። ስለምትወዳቸው እና ስለምታከብራቸው ነው ሰፖርት የምታደርጋቸው። ሰፖርት ባደረገችው ደግሞ መሰደብ የለባትም። አደለ አይኖ? እናንተ ወዳጅ መስላችሁ ጠላት ናችሁ እንደዚህ የምታደርጉ የእነሱ የዴዚና አሌክስ ወዳጅ መስላችሁ ጠላቶች ናቸው እንደዚህ የምታደርጉት። አለም አሁን የለችም፣ ጠፍታለች። አሌክስ ቤት የእውነት ቤተሰብ እኔ በጣም ነው ያዘንኩት። ጌም እንኳን ሲጫወት እሷን ተማምኖ ነው። አሌክስ በጣም ሰፖርት የምታደርገው ልጅ ናት፣ ነገርኳችሁ። ከጀርባ በጣም ሰፖርት በብዙ ነገር የምታደርጋል። እናንተ ሞራል የላችሁም አንዳንዶቻችሁ፣ ሁላችሁንም እያልኩ አይደለም። ወዳጅ መስላችሁ ጠላቶች እሷን የመናገር ሞራልም ሆነ ብቃት የላችሁ። ኦኬ። የውሸት የእነሱን ፎቶ ታረጉና ግን እነሱን ሰፖርት የሚያደርጉትን ሰዎች መሳደብ ይህ በፍጹም የማይሆን ነገር ነው። ገባችሁ? ካልተመቻችሁ የእነሱን ፎቶ አታድርጉ። የእነሱን ፎቶ አድርጋችሁ እነሱን ሰፖርት የሚያደርጉትን መሳደብ አትችሉ። ሁላችሁንም እያልኩ አደለም፣ አንዳንዶቻችሁ በነገራችን ላይ እኔ ቤትም ያጋጥመኛል ይሄ ነገር። የነሱን ፎቶ አድርጋችሁ እኔ ቪዲዮ በፖስተትኩኝ ቁጥር መልካም ነገር እኔ አንድ ቀን ስለ እነሱ መጥፎ ነገር ሰርቼ ፖስት አላውቅ። ግን እያንዳንዱ የምፖስታት መልካም ነገር ላይ የምትሰጡት ኮመንት በጣም ነው የሚገርምኝ፣ በጣም ማለት ነው። ግን የእነሱን ፕሮፋይል ነው ያደረጋችሁት። የእነሱን ደስታ ማየት የማትፈልጉ ናችሁ አብዛኞቻችሁ የእውነት እኔ አንዳንዴ በጣም ስሜታዊ ነው የምታደርጉት። ላይክ እኔ ሰው የውሸት እንኳን የውሸት ሳይሆን እንዲሆነ መጥፎ ነገር ለእይታ ተብሎ እንኳን መጥፎ ነገር እየሰሩ ይፖስታሉ። እኔ አንድ ቀን እንደዛ እንኳን አድርግ ያለቅ መልካም ነገር በፖሰትኩ ቁጥር እየመጣችሁ የውሸት የእነሱ ወዳጅ መስላችሁ ጠላቶች፣ እኔ በኮመንታችሁ ነው የማውቃችሁ። በነገራችን ላይ የማየት ግዴታ የለባችሁም። በነገራችን ላይ ካልተመቻችሁ መውጣት ትችላላችሁ። ኦኬ የማየት ግዴታ የለባቸውም። እነሱን የማትወዱ ሰዎች፣ የእነሱ ደስታ ማያስደስታችሁ ሰዎች፣ እኔ ቤት ምንም አትሰሩም። አለማየት ትችላላችሁ። ኦኬ። እኔ የነሱ ትክክለኛ ወዳጆች፣ የእነሱ ትክክለኛ አክባሪዎች ይበቁኛል። እናንተ ናቸው የውሸት የእውነት ወዳጅ ይመስላችሁ ጠላቶች ጊፍተርን ጭራሽ አለምን አለምን ማንም ሰው የመናገር ሞራልም ሆነ ብቃት የለውም። ጭራሽ እየሰደባችሁ ፎቶ ዘግዝቃችሁ አፍቅራው ነው እያላችሁ ሰፖርት ባደረገች ገንዘቧን ባውጣች ልትሰደብ አይገባም። ኦኬ ይሄ ነገር አሌክስ እና ዴዚን ያስደስታል ብላችሁ አስባችሁ ከሆነ እጅግ በጣም ተሳስታችኋል። በፍጹም እነሱን አያስደስትም ይሄ። ኦኬ እነሱ የሚያስደስታቸው እነሱ የሚወዱትን ሰፖርት ስታደርጉ፣ ኦኬ እንደዚህ እንደነ አለም አይነት ሰዎችን ስታከብሯቸው፣ ሰፖርት ስታደርጓቸው ነው ፎሎ አድርጋችሁ በው ብዙ ነገር ከጎናቸው ስትሆኑ ነው እነሱ የሚያስደስታቸው፣ እንጂ እኛ እናንተ እንወዳችኋለን አለም አሌክስ ነው የምትወደው ዴዚን አትወድም፣ ሰፖርት የምታደርገው እሱን ብቻ ነው ብላችሁ የምትረግጡ ሰዎች ስርአት የያዙ ስርአት ይኖራችሁ። የእውነት ታሳፍራላችሁ። ዴዚም ከፈለገችው ሰው ጋር ትጫወት። ጭራሽ የሴት ጓደኛ እንምረጥልሽ ትላላችሁ። አንዳንዶቻችሁ ነው ሁላችሁንም እያልኩ አይደለም። ልጅቷ ከፈለገችው ሰው ጋር እንኳ መጫወት አትችልም። እየመጣችሁ ባድ ኮመንት የምትሰጡ ሰዎች አላችሁ። መብቷ ነው። ማንም ሰው የሚያስደስተውን ነገር ማድረግ ይችላል። ካልተመቻችሁ ደግሞ አለማየት ትችላላችሁ። ኦኬ። እኔ ትክክለኛ የአሌክስ ወዳጅ እና አክባሪዎች፣ ንጹህ ፍቅር ያላቸው ሰዎች ይበቁኛል። የውሸት ግን የእነሱን ፕሮፋይል ያደርጋችሁ እነሱን የማያስደስት ነገር የምታደርጉ ሰዎች የእነሱን ጊፍተሮች መሳደብ አቁሙ፣ አቁሙ፣ አቁሙ። የእውነት ታሳፍራላችሁ። በጣም በጣም ማለት ነው እንዴ እነሱ ይሄ በፍጹም እነሱ ይሄ እነሱን መውደድ አደለም፣ ይሄ እነሱን መጥላት ነው። እነሱን ሰፖርት የሚያደርግን ሰው መናገር ማለት እነሱን መጥላት ነው። እነሱን የሚጠላ ሰው ነው። እኔ አሁን በፍጹም አለምን ልናገር አልችልም። ለምን የዓለም ያደረገችውን ሩቡን አላደረግኩም፣ ለና አሌክስ ኑሱን አላደረግኩም። ገባችሁ? ኢቨን ዴዚ ወደ አሌክስ ስብ በምትሄድ ሰዓት እንኳን ከትኬት ከምን ጀምሮ በጣም ብዙ መስዋዕት የከፈለች ናት። መሰደብ የሚገባት አይደለችም። አይዶ ነው። እኔ ሳያችሁ በጣም ነው በቃ ነርበስ ሲሆንኩት። ኢቨን ሪካርድ አድርጌ እንኳን ሰው እንዲያችሁ ኮ ብዬ መፖሰት እችላለሁ። ቱቤ ላምጥች አደለ? እኔ ገንዘብና እይታ ቪው ብፈልግ ኑሮ ግን ይሄ አይመጥ ነውም ለቻናሌም አይመጥ ነውም። እንደዚህ አይነት ሰዎችም አፕሪሽት አላደርግም ቻናሌ ላይ ለጥፊያችሁ ለእናንተ እንትን አይደለም፣ ገባችሁ እዚህ ጋ ለዛ ነው የእናንተን የቆሻሻ ነገር ስታደርጉ የነበረውን ስታውሩ የነበረውን አምጥቼ የሚያለጠፍኩት። እንደምታዩ ደግሞ አውቃለሁኝ። ይሄ ቪዲዮ እናንተ እንደምታዩት አውቃለሁ። ስለዚህ ፕሊስ ከቻላችሁ ቢያንስ ወይ ደግሞ የነሱን ፎቶ የሌዚና ሌክስን ፎቶ አንስታችሁ እንደፈለጋችሁ ተራገጡ። በምንም አይነት ተአምር አሌክስ እና ዴዚን ሰፖርት የሚያደርግን ሰው ማንም ሰው የመሳደብ አቅም የለውም። የእውነት ትክክለኛ ወዳጅን አክባሪ ይህን እንደማያደርግ ግልጽ ነው። ይህን እንደማያደርግ ግልጽ ነው። ጠላቶች ናቸው የምታደርጉት። ና ፕሊስ ዓለምን እየሰደባችሁ የአሌክስን ጊፍተር እየሰደባችሁ ያላችሁ ሰዎች አቁሙ። ስርዓት ይኑራችሁ። አሌክ እሷ አሌክስን ብቻ አይደለም ዴዚንም ነው ሰፖርት የምታደርገው። ሁለቱንም ነው ሰፖርት የምታደርገው፣ የምትወዳቸውም ኦኬ እናንተ እንደምታስቡት አይደለም ሁሉም ነገር። ስለዚህ ፕሊስ ከመናገር ተቆጠቡ። ሰውን አታስከፉ። አለምን እንዲከፋት ከነሱ እንድትርቅ እኔ ለምን እሰደባለሁ ብላ ከነሱ እንድትርቅ አታደርጓት። ሌሎቹንም ጊፍተሮች አትስደቧቸው ፕሊስ። የምትወዷቸውና የምታከብሯቸው ከሆነ አንዳንዶቻችሁ ነው ሁሉንም እያልኩኝ አደለም። ስርዓት ይኖራችሁ። የዴዚና አሌክስን ጊፍተር አትናገሩ። ተከበሩ። ይሄን ነው ማለት የምፈልገው። የእውነት በጣም ስሜታዊ ስለሆንኩ ነው፣ በጣም ስላናደዱኝ ነው። ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። አመሰግናለሁ። ባይ